ይህች ሴት ሻርሌት ናሽ ትባላለች። አንዲት ቀስበት ህይወቷን ወዳልሆነ አቅጣጫ የቀየረው ሲሆን ነገሩ እንዲህ ነው። ኤምባሲዎች መቀመጫቸውን አንድ ከተማ ላይ ለማድረግ ሲወስኑ ደህንነቱ የተጠበቀ የመኖሪያ ቦታ አካባቢ ላይ ያለን የተሟላ መሰረተ ልማትና ከመሀል ከተማ ያለውን ርቀት ታሳቢ የሚያደርጉ ሲሆን፣ ታዲያ የ18 ኤምባሲዎች መቀመጫ በሆነችው ሳር ቤት ላይ ከዘጠኝ ወር በፊት በቁፋሮ ላይ የነበረውን ሳይታችንን አሁን ላይ አስራ ሁለተኛ አስላፍ እየተሞላ ብዙዎችን ጉድ ያሰኘን ሲሆን በወቅቱ በአርባ ፐርሰንት ቅናሽ አድርገን በካሬ ሀምሳ ሰባት ሺህ ብር ስንሸጥ ዛሬ ነገ በማለት ላመለጣችሁ ሰዎች አሁን ላይ በድጋሚ እዛው ሳር ቤት ላይ ከብሉኔስት ሆቴል ፊት ለፊት በድጋሚ በአርባ ፐርሰንት ቅናሽ በካሬ ስልሳ አራት ሺህ ሁለት መቶ ብር ማለትም ባለ ሁለት መኝታ አምስት ነጥብ ቁጥር 3 ሚሊዮን ጠቅላላ ክፍያና በባለ ሶስት መኝታ ደግሞ በ6.8 ሚሊዮን ጠቅላላ ክፍያ ይዘንላችሁ መጥተናል። ከዚህ በተጨማሪም ኢንቨስት ማድረግ የምንፈልገው የንግድ ሱቆች ላይ ነው ካላችሁም ፒያሳ አድዋ ሙዚየም ፊት ለፊት ላይ በሚገኘው ሳይታችን በ3.9 ሚሊዮን ብር ጠቅላላ ክፍያ የንግድ ሱቅ ባለቤት መሆን የሚችሉ ሲሆን ታዲያ አሁን ላይ ይህ ወርቃማ እድል እንዳያመልጥ ችሁ ከታች ባሉት ስልክ ቁጥሮች ይደውሉልን። 09033888 አሊያም 0911 832290 ላይ ይደውሉልን። ሰላም ወደ ሲቲፕስ ቤተሰቦች መቼስ የሰው ልጅ ከተፈጥሮ ጋር ያለውን ግንኙነት ለእንስሳት ባለው ፍቅር የሚገልጽ ሲሆን በዚህም ለብዙ ሺህ ዘመናት እንስሳትን በማላመድ አብሮ የኖረ ፍጥረት ሲሆን፣ አንዳንዴም የዱር እንስሳትን ጭምር በድፍረት ሲያላምድ ይታያል። ታዲያ እኔም ለዛሬ ይህንን ላወጋችሁ የፈለግሁት አምነውና ፈቅደው ባሳደጓቸው እንስሳት የተከዱና ሕይወታቸውን ጭምር ያጡ ሰዎችን ታሪክ ላስቃ ኛችሁ ነውና፣ አብራችሁን ቆዩ። አንደኛ አማንዳና እንሽላሊቷ። ይህች አሜሪካዊ ሴት አማንዳ ግሬ ትባላለች ለዘመናት በመኖሪያ ቤቷ ውስጥ እየተንከባከበች ያሳደገችው ኢግዋና የሚባል የእንሽላሊት ዝርያ ያላት ሲሆን ይህንን እንስሳዋን በጣም ከመውደዷ የተነሳ አብራው ብዙ ጊዜያትን ታሳልፍ የነበረ ሲሆን፣ በጊዜ ሂደት ግን ይህ እንደ ቤት እንስሳ ስታሳድገው የነበረው እንስሳዋ ኃይለኛ ባህሪ እያሳየ ይመጣ ጀመር። ታዲያ ሰውነቱም እያደገ ሲመጣ ኃይለኝነቱ እየጨመረ የመጣው ይህ እንስሳ አንድ ጥቂት ቀን ላይ ግን አሳዳጊው አማንዳ ምግብ ልትሰጠው ስትጠጋው ነበር በድንገት ዘሎ በሹል ጥፍሮቹ ፊቷ ላይ ጉዳት ያደረሰባት። በሰዓቱም ፊቷ ላይ የደረሰው ጉዳት ከፍተኛ ሲሆን፣ በአፋጣኝም ወደ ሆስፒታል ሄዳ ሕክምናን ማግኘት ይችላለች። ከዚህ አደጋ በኋላ ስህተት እንደሰራች የገባት አማንዳም ከዚህ እንስሳ ጋር አብራ መኖር እንደማትችል የገባት አማንዳ ይህንን አደገኛ እንስሳ ለሚመለከተው አካል አሳልፋ ሰጥታዋለች። ሁለተኛ ሻርሌትና ቺምፓንዚው። ይህች ሴት ሻርሌትናሽ ትባላለች። አንዲት ቅስበት ህይወቷን ወዳልሆነ አቅጣጫ የቀየረው ሲሆን ነገሩ እንዲህ ነው። በፈረንጆቹ ፌብሩዋሪ 16 2009 ነበር ሻርሌ ትራቪስ የሚባሉንና ንብረትነቱ ሳንድራ ሄሮልድ የተባለ ሴትን ቺምፓንዚ ለመንከባከብ ወደ ቤታቸው ያቀናቸው። ታዲያ ይህ የዘጠና ኪሎ ክብደት የሚመዝነው ትራቪስም በሰዎች መሃል ያደገና ለማዳ ቺምፓንዚ ቢሆንም የትኛው ሌላው ሰይጣን እንዳሳቶ ሳይታወቅ ልትንከባከበው የመጣችውን ሻርሌትን ገና እንዳያት ነበር የንዴት ድምጽ ማውጣት የጀመረው። በሰዓቱም ትራቪስ በዚህ ብቻ አላበቃም ነበርና ገና እንዳያት ቀልቡ ያልወደዳትን ሻርሌትን ሻርሊትን በድንገት ዘሎ ይነክሳት ጀመር። ይህን ጊዜም የቺምፓንዚው ባለቤት ሳንድራ ልታስቆመው ብትሞክርም አልተሳካላትም ነበርና ፖሊሶች ተጠርተው እስኪያድኗት ድረስ ሻርሌት ላይ ከፍተኛ ጉዳ ያደረሰባት ሲሆን ወዲያውንም ወደ ሕክምና ተወስዳ በርካታ ሕክምና ተደርጎላት መትረፍ ብትችልም አይኖቿን ግን አታለች። ሶስተኛ ዴዚና አዞ በፈረንጆቹ ጃንዋሪ 2019 ዓ ም ነበር አንድ አስደንጋጭ ዜና ከወደ ኢንዶኔሽያ የተሰማው። ይህም ዜና ታዲያ አንዲት ዴዚ የምትባል የ44 ዓመት ሴት የ500 ኪሎ ግራም ክብደት ባሉ አዞ ጥቃት ደረሰባት የሚል ሲሆን ነገሩ እንዲህ ነው። ዴዚ በምትሰራበት የእንስሳ ማቆያ ውስጥ አዞዎችን በመመገብ ላይ ሳለች ነበር በዛው ደብዛዋ የጠፋው። የዴዚ ኮቴ የጠፋባቸው ባልደረቦቿም ዴዚን ፍለጋ ዞር ዞር ሲሉ ነበር አስክሬኗን የአዞ መኖሪያ ውስጥ ያገኙት። በሰዓቱም ለአመታት ጠዋትና ማታ እየገባች ስትመከበውና ስትንከባከበው የነበረው አዞዋ ከፍተኛ ጉዳት አድርሶባት ለሞት የዳረጋ ሲሆን ከዚያ አደጋ በኋላም አዞ ማደንዘዣ ተሰጥቶት ወደ ሌላ ማቆያ እንዲወሰድና የዴዚን በድን አካልም ማውጣት ተችሏል። ኤምባሲዎች መቀመጫቸውን አንድ ከተማ ላይ ለማድረግ ሲወስኑ፣ ደህንነቱ የተጠበቀ የመኖሪያ ቦታ አካባቢ ላይ ያለን የተሟላ መሰረተ ልማትና ከመሀል ከተማ ያለውን ርቀት ታሳቢ የሚያደርጉ ሲሆን ታዲያ የ18 ኤምባሲዎች መቀመጫ በሆነችው ሳር ቤት ላይ ከዘጠኝ ወር በፊት በቁፋሮ ላይ የነበረውን ሳይታችንን አሁን ላይ አስራ ሁለተኛ አስላፍ እየተሞላ ብዙዎችን ጉድ ያሰኘን ሲሆን በወቅቱ በአርባ ፐርሰንት ቅናሽ አድርገን በካሬ ሀምሳ ሰባት ሺህ ብር ስንሸጥ ዛሬ ነገ በማለት ላመለጣችሁ ሰዎች አሁን ላይ በድጋሚ እዛው ሳር ቤት ላይ ከብሉኔስት ሆቴል ፊት ለፊት በድጋሚ በአርባ ፐርሰንት ቅናሽ በካሬ ስልሳ አራት ሺህ ሁለት መቶ ብር ማለትም ባለ ሁለት መኝታ አምስት በሶስት ሚሊዮን ጠቅላላ ክፍያና በባለ ሶስት መኝታ ደግሞ በ6.8 ሚሊዮን ጠቅላላ ክፍያ ይዘንላችሁ መጥተናል። ከዚህ በተጨማሪም ኢንቨስት ማድረግ የምንፈልገው የንግድ ሱቆች ላይ ነው ካላችሁም፣ ፒያሳ አድዋ ሙዚየም ፊት ለፊት ላይ በሚገኘው ሳይታችን በ39 ሚሊዮን ብር ጠቅላላ ክፍያ የንግድ ሱቅ ባለቤት መሆን የሚችሉ ሲሆን ታዲያ አሁን ላይ ይህ ወርቃማ እድል እንዳያመልጣ ስላላችሁ ከታች ባሉት ስልክ ቁጥሮች ይደውሉልን። 09033888 አሊያም 0911832290 ላይ ይደውሉልን። አራተኛ ኖርማንና ነብሩ የ66 ዓመቱ ካናዳዊ ኖርማን ባልዳ ለዱር እንስሳት ልዩ ፍቅር የነበረው ሰው ሲሆን የካናዳ የዱር እንስሳት ማህበር ፕሬዚዳንት የነበረው ኖርማን በሚያሳዝን ሁኔታ በገዛ ነብሩ ህይወቱን አቷል። ኖርማን ነብሩን ከልጅነቱ ጀምሮ እየተንከባከበ ያሳደገው ሲሆን የተለየ ቀረቤታና ወዳጅነትም ነበራቸው። ነብሩ ኖርማን ከማጥቃቱ ከዓመታት በፊት በአካባቢው የሚኖር ህፃን ልጅ ላይ ጉዳት አድርሶ የነበረ ሲሆን የአካባቢው ህብረተሰብ እንስሳው እንዲወገድ ብዙ ቢሟገቱም፣ ኖርማን ግን እስከ ህግ ቦታ ድረስ ሄዶ አብሮት ያደገው ነብር እንዳይወገድ የተማጸነለት ቢሆንም ውለታ ብሎ ነገር የማያውቁ እንስሳ ግን ከዚህ ሁሉ በኋላ አንዲት ቀን ላይ ምግብ ሊመገበው በተጠጋበት ቅስበት ጉዳት አድርሶ ህይወቱን ነጥቆታል። አምስተኛ ብሬንዳና ውሻዋ ፍሎሪዳ ውስጥ በምትገኝ ታምፓ በምትባል ቦታ ላይ የምትኖረው የአምሳ ሁለት ዓመቷ ብሬንዳ ባሳደገችውና በምትወደው ውሻዋ የተከዳች ሲሆን ይህ ፒትቦል እየተባለ የሚጠራው የውሻ ዝርያ እጅግ አደገኛ የውሻ ዝርያ ሲሆን፣ አንዲት ቀን ላይ ነበር ልብስ ለማልበስ ስትሞክር ዘሎ እላዩዋ ላይ የወጣባት። በሰዓቱም ባለቤቷ እሷን ለማዳን ሲሞክር ውሻው እሱም ላይ ጥቃት ያደረሰበት ሲሆን በሰዓቱ ምን እንደነካው ያልታወቀው የውሻም ወዲያውኑ ውሻውን እንደምንም ከቤት ውስጥ በማስወጣት በሩን ዘግተው ፖሊስ ጋር ደወሉ። ፖሊስ ከእንስሳት ተቆጣጣሪ ባለሙያዎች ጋር ሆነው ውሻውን ለማረጋ ማደን ዝዣ ይወቁታል። በመጨረሻም ውሻውን በቁጥጥር ስር በማዋል በመድኃኒት እንዲገደል ያደረጉ ሲሆን ቤተሰቡንም ወደ ሆስፒታል ወስደዋቸዋል። ስድስተኛ ጂሚና ጦጣው ጂሚና ጦጣው የሚዋደዱት ቢሆንም መጨረሻቸው ግን ጥሩ አልነበረም። ጂሚና ባለቤቱ ይህንን ጦጣ እንደ ልጃቸው ይንከባከቡትና ለዘጠኝ ዓመታት አብሯቸው ይኖር የነበረ ሲሆን ታዲያ ጦጣው እያደገ ሲመጣ ግን በቤት ውስጥ መኖርን አልፈቀደም ነበርና በተደጋጋሚ ከቤት ለመውጣት ይሞክር ነበር። አንዲት ቀን ላይም ጦጣው ከቤት ለማምለጥ ሲሞክር ጂሚ ይከለክለውና ያሳድደው ጀመር። ጦጣው ግን ነጻነቱን ከጅሎ ነበርና እጁንና ጀርባውን እየነከሰ ከፍተኛ ጉዳት አድርሶበታል። ሰባተኛ ማርቪንና ወፎቹ ይህ ማርቪን ሃጆስ የተባለው የሰባ አምስት ዓመት አሜሪካዊ ደግሞ ከተለመደው ለየት ባለ መልኩ በወፎች ፍቅር የተለከፈ ሰው ሲሆን በዚህም በቤቱ ውስጥ ካሶዌሪ የተሰኘ የወፍ አይነት አብሮት ይኖር ነበር። ካሶዌሪ ከዓለማችን አደገኛ ወፎች መካከል የሚጠቀስ የወፍ አይነት ሲሆን አንድ ቀን የወፎቹን እንቁላሎች ለመውሰድ ሲጠጋ ወንዱ ካሶዌሪ እስከ 10 ሴንቲሜትር ርዝመት ባላቸው ጥፍሮቹ ይወጋዋል። ማርቪንም በሰዓቱ በድንጋጤ ስለወደቀ ራሱን መከላከል አልቻለም ነበርና ለከፋ አደጋ ተዳርጓል። አደጋውንም የከፋ ያደረገው የወፎቹ የመራቢያ ወቅት ስለነበር ሲሆን ይህን ጊዜ ወንዶቹ ኃይለኛና ጉልበተኛ የሚሆኑበት ወቅት ስለነበር አሳዳጊውን ሊያጠቃችሏል። የወፎች ፍቅር ሕይወቱን የነጠቀው ማርቪንም ሕይወቱ ካረፈ በኋላ ቤተሰቡ ወፎቹን ለዱር እንስሳት እንክብካቤ ድርጅቶች አሳልፈው ሰጥተዋቸዋል። ስምንተኛ ማርክና ነብሳቶቹ። ይህ የ30 ዓመቱ ማርክ ቮግል የተባለ ጀርመናዊ በሚያኖራቸው አደገኛ ነፍሳት ምክንያት ሕይወቱ በአጭሩ የተቀጨ ሲሆን እዚህም ምክንያቱ ደግሞ በሚኖርበት አነስተኛ አፓርታማ ቤት ውስጥ ከሁለት መቶ በላይ ሸረሪቶችን፣ እባቦችንና ሌሎች መርዛማ ነፍሳትን ያኖር ስለነበር ነው። ከነዚህ መካከል ደግሞ ብላክ ዊዶ በመባል የሚታወቀው የሸረሪት ዝርያ መርዛማነቱና በአደገኛነቱ የሚታወቅ ሲሆን ታዲያ የማርክ ድፍረትም አንድ ቀን ዋጋ እንደሚያስከፍለው እውን ነበርና የሆነ ቀን ላይ በዚህ ሸረሪት ይነደፋል። በሰዓቱም ለሕክምና እንኳን ጊዜ ሳይሰጠው እዛው ቤት ውስጥ እንዳለ ህይወቱ አልፏል። ታዲያ የማርክ መጨረሻ በዚህ ብቻ አላበቃም ነበርና ነፍሳቱ ከሞተ በኋላ ሰውነቱን ለቀናት የመገቡት የነበረ ሲሆን ፖሊሶች ሲደርሱ እጅግ አሳዛኝ በሆነ ሁኔታ ውስጥ አግኝተውታል። ዘጠነኛ ኬሊአንና። ደግሞ በፈረንጆቹ በ2009 ዓ ም አሜሪካ ከምትገኘው ሮስታውንሺፕ ከተማ አንድ አስደንጋጅ ዜና ይሰማል። ይህም ዜና ታዲያ አንዲት ኬሊ አን ዋልዝ የተባለች ሴት ባሳደገችውና በምትወደው ድብ እንደተገደለች የሚገልጽ ሲሆን ይህም ክስተት የተፈጠረው ኬሊ ድቡን ለመንከባከብ ወደ ማደሪያው በሄደችበት ወቅት ሲሆን፣ ቤቱን ለማጽዳት እንዲመቻት በማሰብ ምግብ ወደ ሌላኛው ጥግ ወርውራ ድቡን ለማዘናጋት ብትሞክርም ይህ ግን ሳይሳ ካላት ቀርቶ ድቡ እሷን አጥቅቷታል። ቤተሰቧና ጎረቤቶቿ ይህንን ሲመለከቱ እየሮጡ መጥተው ሊያድኗት በመሞከር በጥይት ድቡን ቢመቱትም ኬሊ ግን ሕይወቷ አልፎ ነበርና ማዳን ሳይቻል ቀርቷል። አስረኛ ማይክና አንበሳው ማይክ ሆጅ በደቡብ አፍሪካ የዱር እንስሳት ማቆያ ውስጥ ይሰራ የነበረ ሰው ሲሆን፣ አንድ ቀን ግን ወደ አንበሶቹ ግቢ ውስጥ የተለመደ ስራውን ለመስራት ሲገባ አንድ ያልጠበቀው ነገር ተፈጠረ። ገና ከመግባቱ አንድ ያላዩ አንበሳ እየሮጠ መጥቶ እላዩ ላይ ተከመረበት። ከውጭ ሆነው እያዩ የነበሩ ሰዎች በድንጋጤ መጮ ቢጀምሩም አንበሳው ግን ማይክን መሬት ለመሬት እየጎተተ ይወስደው ጀመር። የማቆያው ጠባቂዎች አየር ላይ የተኮሱ አንበሳውን ለማባረር ቢሞክሩም ከአንበሳ መንጋጋ ማን ያወጣል ስጋ ሆነና፣ ማይክን ይዞ አለቅም አለ። ስለዚህ በሳቱ አንበሳውን ገድሎ ማይክን ከማዳን ውጪ ምንም አማራጭ አልነበራቸውምና አንበሳውን ገድለው ማይክን አትርፈውታል። በሚገርም ሁኔታ ማይክ ከዚህ አደጋ በመትረፍ ወዲያውኑ ወደ ሆስፒታል ለሕክምና የተወሰደ ሲሆን በመትረፉም በጣም ደስተኛ ቢሆንም በእርሱ ምክንያት ለተገደለው አንበሳ እንዳዘነ ተናግሯል። አስራ አንደኛ ና ልጅቷ ይህ አስደንጋጭ ቪዲዮ ደግሞ በአንድ ወቅት በማህበራዊ ሚዲያዎች ላይ በስፋት ሲዘዋወር የቆየ ምስል ሲሆን በቪዲዮ ላይ የምትታየው ሴት በገዛ ዘንዶዋ ስትነከስ ይታያል። ዘንዶውን ከሚኖርበት ሳጥን ለማውጣት ስትሞክር ዘንዶ በፍጥነት ዘሎ እጇን ይነክሳትና እጇ ላይ ይጠመጠማል። በሰዓቱም ራሷን ለማስለቀቅ ብትሞክርም ዘንዶ እላዩ ላይ በመጠምጠም አደጋ አድርሶባታል። እናም እንስሳ እንስሳ ነውና፣ አንዳንድ ጊዜ ከእንስሳት ጋር ያለንን መስመር ያለፈ ቅርርብ ቀንስ እናድርግ እያልኩኝ የዛሬን በዚያ በቃው። አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ቸርን ስንብት። ኤምባሲዎች መቀመጫቸውን አንድ ከተማ ላይ ለማድረግ ሲወስኑ ደህንነቱ የተጠበቀ የመኖሪያ ቦታ አካባቢ ላይ ያለን የተሟላ መሰረተ ልማትና ከመሀል ከተማ ያለውን ርቀት ታሳቢ የሚያደርጉ ሲሆን ታዲያ የ18 ኤምባሲዎች መቀመጫ በሆነችው ሳር ቤት ላይ ከዘጠኝ ወር በፊት በቁፋሮ ላይ የነበረውን ሳይታችንን አሁን ላይ አስራ ሁለተኛ አስላፍ እየተሞላ ብዙዎችን ጉድ ያሰኘን ሲሆን በወቅቱ በአርባ ፐርሰንት ቅናሽ አድርገን በካሬ ሀምሳ ሰባት ሺህ ብር ስንሸጥ ዛሬ ነገ በማለት ላመለጣችሁ ሰዎች አሁን ላይ በድጋሚ እዛው ሳር ቤት ላይ ከብሉኔስት ሆቴል ፊት ለፊት በድጋሚ በአርባ ፐርሰንት ቅናሽ በካሬ ስልሳ አራት ሺህ ሁለት መቶ ብር ማለትም ባለሁለት መኝታ አምስት ነጥብ 3 ሚሊዮን ጠቅላላ ክፍያና በባለ 3 መኝታ ደግሞ በ6.8 ሚሊዮን ጠቅላላ ክፍያ ይዘንላችሁ መጥተናል። ከዚህ በተጨማሪም ኢንቨስት ማድረግ የምንፈልገው የንግድ ሱቆች ላይ ነው ካላችሁም፣ ፒያሳ አድዋ ሙዚየም ፊት ለፊት ላይ በሚገኘው ሳይታችን በ3.9 ሚሊዮን ብር ጠቅላላ ክፍያ የንግድ ሱቅ ባለቤት መሆን የሚችሉ ሲሆን ታዲያ አሁን ላይ ይህ ወርቃማ እድል እንዳያመልጣ ችሁ ከታች ባሉት ስልክ ቁጥሮች ይደውሉልን። 0903 38 80 80 አሊያም 0911 83 22 90 ላይ ይደውሉልን።